ከዚህ በኋላ እኛ በእናት ፊት ነው መናግረህ። ከእሷ እስካልደረስክ ድረስ አንተና እኛን የሚያገናኝን ነገር የለም። ቃ የሚሻለው አይደለም። ይቅርታ። ኧረ ማምዬ ምንም አይደለም፣ ችግር የለውም። ምን የእናት ነገር ስለሆነ ምናምን በቃ ሄጅ ክሱን አስቻለሁ። ሆነው ሰው የሆንኩት ዛሬ ዚ ላይ የደረስት ላርግሽልኝ ለውለታሽ አትጸበቂ ክፉ ምላሽ፣ ለማጋነን ባይሆንብኝ፣ ካንቺ ጋር ነው የሚያምርብኝ። አልቀይረውም፣ አልለውጥውም ለዘላለም! ሻለው ለዘላለም እንዳንቺ የለ ደዝች ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አደናነን፣ እግዚአብሔር ይመስገን። እንግዲህ ለዛሬዋ ቀን በቅተናል። ማለት ሁሉም ነገር ያበቃለት ይመስለኛል። ማለት ሁሉም ነገር ደስ ይላል። ሰላም እንደመሆን ደግሞ ምንም ደስ የሚል ነገር የለም። ብቻ ከማንም ጋር ለመጣላት ከሁሉም ጋር ሰላም በፍቅር በደስታ አላቅም። አሁን ላይ የምር እያመንኩኝ አይደለም ያለውን ነገር እውነቴን ነው፣ እና ግራ እስኪገባኝ ድረስ የምር ነው ህልም ነው ምናምን እስክል ድረስ ማለት ነው። ነገሮችን እያመንኩ ያልሆነው ግን ፈጣሪ ይመስገን፣ ሁሉም በእግዚአብሔር ቸርነት ሁሉም ነገር ተስተካክሏል ማለት አይ ልክ ነሽ። እንደዚህ መናገር እስኪከብድሽ ድረስ ደስተኛ ሆኑ የሰላዩሽ በጣም ደስ ብሎኛል። ምክንያቱም የነበሩጀምር እኮ ነው። እንዴት ደስ አይለኝም እንዴ እኮ በቃ አላ ሁሉ ነገር ሁሉ ነገር ሰላም ሆነው እግዚአብሔር ይመስገን። ሁሉም ነገር በቃ ሁሉም ነገር እንደነገርኳችሁ ነው። ወንድም ይየም ሳቅ መጥቶ ትንሽ ምክንያቱም ስለ ነገሩ አያውቅም ነበረ፣ መቶ እንዲፈታለት ብቻ ነበር የፈለገው። ከዛም በኋላ ያለውን ነገር ስናስረዳው አይታችኋል። በኋላ ወደ ይቅርታና ስለ ቤተሰቡ ስላለው ነገር ነው ሲያወራ የነበረው እና እውነት ለመናገር እሷ እንደዛ የሚጨክንም አይነት አይደለችም። በቤተሰብ የእናትን ነገር ታውቃለች፣ ቤተሰቦቿን አጥብቃ የምትወድናት። ሁላችንም ብንሆን የእናትን ነገር እናውቀዋለንና። እና በእናት ማንኛውም ሰው ሲመጣበት ደካማ ጎኑ እናት ናት። የአንድ ሰው ደካማ ጎኑ እናት ናት እና እናቱ እንደዛ ሆና እናትየዋን ዛሬ ካላመናችሁ እናገናኛችሁ ምናምን ብሎን ወንድምየው ራሱ ቤት ድረስ ጠርቶናል። እና ደግሞ በቃ ሰላምም የምር እረፍት አላገኘችም። እሱ ታስሮ የምጠቀመው ነገር የለም እኔ እሱ እንዲፈታ ነው የምፈልገው። ምክንያቱም ቤተሰብ አስተዳዳሪ ከሆነ ለእናቶቹ እናቱን የሚያግዝ ጠንካራ ሰው ከሆነ እኔ ከኔ ህይወት ካልደረሰብኝ እኔ እሱ ታስሮ የምጠቀመው ነገር የለም፣ ስለዚህ ከዛሬ ጀምሮ እንዲፈታ እፈልጋለሁ ብላ ሂደን ቃል ሰጠች ፖሊስ ጣቢያ። ከዛም በኋላ ደግሞ ፖሊሶቹም ያለው ነገር መርምረው ምናምን በቃ ከዚህ በኋላ እንደማይደርስባት ከዚህ በኋላ ህይወቱን እንደሚኖር ሁሉ ነገር ጨርሶ ስለዚህ አሁን ሰላምም እኔ የምሬን ነው የምላችሁ፣ እንደዚህ ደስ ብላ ሲላዩ በጣም ደስ ብሎ። ዛሬ ያው በእርግጠኝነት ይ ሁላችሁም ተወዱታላችሁ ብዬ ነው የማስበው፣ ምክንያቱም ያው ሰላምን የመሰለ ነገር የለም። እንደውም ፈጣሪ ለሀገራችን ሰላም ይስጠንና ሁላችንም በሰላም በፍቅር እንደዚህ በቃ ደስ የሚል አሁን እኛ ውስጣችን እየሰማን ያለው ነገር በጣም ደስ የሚል ነገር ነው እና ይህን ደስታ ሁላችንም ቤት ያስገባው ነው የምለው። እስኪ ወደ ቤቱ ወደ እናትየው ቤት ግን እንዲ አንድ ነገር መናገር እፈልጋለሁ የሰው ልጅ እንደዚህ አይነት ነገሮች በህይወት ሲኖር ያጋጥማል። ቀብቷል አይደለ? ያጋጥማል። በቃ ማንኛውም ሰው ፈልጎም ሊሆን ይችላል፣ ሳይፈልግም ሊሆን ይችላል። በቃ ይሄ እንደዚህ አይነት ህይወት ህይወት ላይ ይፈጠራል እና እንደዚህ አይነት ነገሮች በተፈጠሩ ሰዓት በተቻለ መጠን ከዛ ከሰውዬው ጋር ከነበረው አደጋው ከደረሰው ወይም ደግሞ ይሄ ድርጊት ከፈጸመው ሰው ጋር በስነ ስርዓት እንደዚህ በቃ ዲሲፕሊን በተሞላበት መልኩ ተነጋግሮ ተወያይቶ ሀሳቡን መፍታት አንደኛ። ከዛ በተረፈ ግን ከህግ የሚያመልጥ ማንም ነገር የለም፣ ምንም ነገር የለም። በምድር ላይ ከፈጣሪ በታች የሆነ ችግር የሆነ ነገር ቢመጣብን ለህግ ነው የምንሰጡ። ምክንያቱም ከህግ የሚዘል የሚያመልጥ ምንም ነገር ስለሌለና ነገሮች ሁሉ ሳይባባሱ እሱም ደግሞ በቃ ያለው ነገር ተረድቶ ምናምን ሰላም ስለሆነ በጣም ደስ ብሎኛል። ማዘር ቤት ጠርታችኋለች ብሎናል። ምን ይፈጠር ምን ይሆን አላቅም እና ቀጥታ ቤት ድረስ እንሂድና እንግዲህ ያለውን ሰርፕራይዝ፣ ደግሞ እኔ እስኪ ምንድን ነው ያለውን ነገር እኔ ብቻ ያው ደስ ይላል እና ስትደሰት ስስቅ ማየት ደስ የሚል ነገር ነው። ማለት አሁን ጸብ ሲፈጠር ጊዜ አሁን ልጁ የሆነ ነገር መፍጠር የሚችል ሰው ነው ማለት በሰዓቱ የሆነ ነገር ሊፈጥር ይችላል ማንም ላይ ማለት ነው። እና ያ ነገር ቢፈጠር ከተፈጠረ በኋላ ይቅርታ ቢጠይቅ፣ እኛም ደግሞ እሱም ይቅርታ ብንጠይቀው ምንም ጥቅም የለውም ግን ፈጣሪ ሲረዳቅ በሰላማዊ መንገድ መለያየት ጥቅሙ የዝኔ ነው። እኔም ከመጀመሪያ ጀምሮ በሰላማዊ መንገድ ከቻለ ጥሩ ነው ስል የነበረው ለዚህ ነው ይሄ ነገር ስላለቀ ማለት ያው ጥሩ ነገር እንጂ መጥፎ ነገር አንሰማም ብዬ አስባለሁ። እነሱ ጋር ስንሄድ እንሂድና ደግሞ እስኪ እና እውነት ለመናገር እስካሁን አልተመለስንም። ይሄን ነገር ሰላም አድርገን በሰላማዊ መንገድ ፈተን እሷም ከዚህ በኋላ ስጋት ሳይኖርባት በሰላማዊ መንገድ ትምህርቷን፣ ጓደኝነቷን፣ ስራዋን እንድትቀጥል ሁሉ ነገር ሰላም ፊክስ አድርገን መሄድ አለብን ብለን እስካሁን ያለነው ሐዋሳ ነው። ስለዚህ አሁን የመጨረሻ ቀን ይመስለኛል ይሄ ማዘሯ እናገኛት ደስ ብሎኝ ስላየኝ ግን ደስ ብሎኛል። ሴት ወለድኩ እራስ እየመሰለኝ ነው። ሰላም ማሚዬ፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሰላም ነው። ማሚ እንዴት ነው አለ። ቁጭ ቁጭ ቁጭ ቁጭ። ኧረ ማሚዬ ምንም አይደለም፣ ችግር የለውም ምኔም። የእናት ነገር ስለሆነ ምናምን ነው። በቃ ሂጅ፣ ክሱንም አንስቻለሁኝ ሁሉንም ነገር፣ ምንም ችግር የለውም። አርሷ አይጨነቁሽ እናቴ። አዎ ማሚ የተፈጠረውን ነገር በእርግጥ እርሶም አላውቁም፣ ግን ደግሞ ያው ልጆት መጥቶ ካወራም በኋላ ምናምን ያለውን ነገር አውርተናል። እንዴት ነው ምናምን ስንለው በቃ ሁሉን ነገር ነገረን። እሱም ተማሪ እንደሆነ እንዲሁም ደግሞ የታሰረውም ልጆት እርሶን የሚያስተዳድር እንደሆነ እርሶ አቅመ ደካማ እንደሆኑ ሁሉንም ነገር ነግሮናል። ዛሬም እውነት ለመናገር እዚህ ድረስ የመጣ ነው፣ እርሶን አክብረን ነው አለ አይደለ። በቃ እናት የእናትን ነገር መቼም እንዲህ ነው ተብሎ መናገር ቀላል አይደለም። እና የእናት ነገር በጣም ከባድ ነው። ደግሞ ልጆት ከታሰረ እርሱ የሚሆኑትን ነገር እሱ ሲነግረን በቃ እኛ የምን ፈልገው ከመጀመሪያውም ቢሆን እሷ እንዳትጨናነቅ፣ እሷ ሰላም እንድታገኝ፣ እሷ ትምህርቷ እንድትቀጥል እውነት ለመናገር ቤተሰቦቿ ሁሉ በጣም ተረብሸዋል። በጣም ማለት ነው ማሚ የምሬን ነው የምሉት። በጣም እና ይህን ሁሉ ነገር ባለመግባባት ነው። በጣም በቃ የሰው ልጅ እንዲህ ተቀራርቦ ከአወራ የማይቀራረብበት፣ የማይስማማበት፣ የማይተማመንበት ምንም ምክንያት የለም እና ያው ነገሮችን እዛ ሁነን እኛ በጣም ተፋልመናል። በጣም ሰላም አተናል። ስራ መስራት አልቻልንም። ትምህርት መማር አልቻለች። ብቻ አንድ ፍሬ ነች። ይህ ሁላ ነገር የሆነው በዚህ ምክንያት ነበር። ግን እግዚአብሔር ይመስገን አሁን ሁሉም ነገር መልካም ሆኗል። ብቻ እያስከፈችት ከሆነ ምናምን በጣም ይቅርታችሁ ነበር። አመሰግናለሁ። የእናትን ነገር ስለማውቀው ነው ችግር እንኳን ካለ ከዚህ በኋላ እኔ ጋር መጣሽ ያለው ነገር እንደ እህት እንድትነግሪኝ እንጥራለሁ። ከዚህ በኋላ እሱም አያስቸግርሽም ነው እናቴ። እግዚአብሔር እናንተ ሲባር እየተከፈተ እናቴ፣ እግዚአብሔር የታሰረው ይፈታ። እኔ የምንበላው የለም የምንጠጣው የለም፣ እሷ ነው የሚያረዳው። እሱ ነው የሚያግዙት። አሚን። እኔም ለእርሶ ብዬ ነው ሁሉንም ነገር ያደረግኩት። ማለት እንደዚህ እንደዚህ ብሎ እሱ ሲነግረኝ ምናምን በቃ የእናትን ነገር አውቀዋለሁኝ ና ማለት ለዛ ነው በቃ ሁሉንም ነገር ያደረግኩት። ብቻ እግዚአብሔር ይመስገን ሁሉም ነገር አልፏል። ሁሉም ለበጎ ነው። ብቻ መጣችሁ እንዴ ሰላም ነው አለ መጣ ነው ማዘረን ለማግኘት ነው ያለውን ነገር ምናምን እንድናዋራ ነው ጋብታላ። በቀደም ትናንት ነው ከትናንት ነው ሄደን ፖሊስ ጣቢያ ሄደን መልስ ስንሰጥ አይተሃል። እና በቃ እኛ የምንፈልገው ነግረናል። ከዚህ በፊትም ያው በቀደምም እኔ ስላላየኋችሁ ማለት ስላልሰማሁኝ በርቀት ነበር እየጠባ እየተጠባበቅን የነበረው ከዛ የሆነ እሷን እንዲህ እንደ መንካት ምናምን ስትል የሆነ አደጋ ልታደርስባት ነው የመሰለው ገብቷል አደለ እኔ ደግሞ አንተ ሜቢ ላታቅም ላትል ትችላለህ በእሷ ከመጡብኝ ያለኝ አንድ ነብስ ነው አደለ በቃ ብሞቱ ላይ ይሻለኛል ለዛ ነው እንደዛ ስታደርግብኝ የማይሆን ነገር እያደረግካት መስሎ ነው ግን የዛንም ቢሆን በይቅርታ እየፈታ ነበር አንተ ግን እኔ በርቀት ነው ያለሁት ያን ነገር መስማት አልችልም ያየሁትን ነው ገብቷል እሷ እንደዚህ ስትል አንተ ስትነካት ሩጭ የመጣሁት በዛ ምክንያት ነው ስለዚህ አሁንም ቢሆን እግዚአብሔር ይመስገን ጊዜው አልረፈደብንም። ቤተሰብ አስተዳዳሪ መሆንህን ረስተህ እንደዚህ ማድረግ ያው ከፍቅር አንጻር ነው በሚለው ወንድ ልጅ ነኝ እኔም ልረዳህ እችላለሁ። ገብቶሃል አይደል? ፍቅር ቀላል ነገር ላይሆን ይችላል፣ ግን ደግሞ እያደረክበት የነበረው ሁኔታ እየተካሄደ የነበረው ቢያንስ እንኳን እሷ እንደዛ እያለቀሰች እንደዛ እያዘነች ዝም ማለት አልነበረብንም። እውነት ለመናገር ማለት ነው። ስለዚህ አሁን ያለፈውን ነገር ማውራት አያስፈልግም። ከዚህ በኋላ እኛ በእናት ፊት ነው የምናግረው። ከእሷ እስካልደረስክ ድረስ አንተና እኛን የሚያገናኝን ነገር የለም። እሷን አትደረስባት፣ እኛ አንተ ጋር አንደርስብን። ይህን ነው ማለት የምፈልገው። ማዘሯንም መጥቼ በአካል ስላዩዋት በጣም ደስ ብሎኛል። እንዲሁም ደግሞ ወንድምህ የምሬ ነው ምል በጣም ተቆርቋሪ የሚያዙን ጥሩ ልብ ያለው ወንድም ነው ያለ እና አንተ መናገር የምትፈልገው ነገር ካለ ይኸው እድሉ ልስጠህና ማውራት ትችላለህ። በነገራችን ላይ በእናንተ ጉዳይ በጣም የተጉለለት። እስር ቤት ማደር ማለት ቀላል ነገር አለ ባርለ በሰላም የሚፈታ ጉዳይ ነው። እናንተ ፖሊስ ይዛችሁ ሌላ ታሪክ ውስጥ ይገባችሁ። ያው አንዳንድ ያለመግባባት እንደዚህ ዓይነት ነገሮች ሊፈጠሩ ይችላሉ። እንደዚህ የሆነ ቁጭ ብለን ማውራት አልነበረብንም። ማዘሯንም ምናምን ማስጠቀቅ አልነበረም። ብራዘር ምናምን ከትምህርት ገባ። አንተ ማለት አልነበረበት መቅረት አልነበረበት። ነገር ግን አንተ በወሰድከው እርምጃ እና ኤንዲ በወሰዳችሁት እርምጃ ተጎድቻለሁ። ገባችሁ አይደለ? በጣም ተጉላልቻለሁ። እሷ ጋ ያለኝን ነገር እኔ ፈትችዋል። አንተነ በማል ጣልቅ የገባ አዎ፣ ምን ነገርኩህ። አሁንም ጊዜ ያረፈደም ተረድቻለሁ። ጓደኛ ልትሆኑ ትችላላችሁ። ገባ ጓደኛ ብቻ አይደለን። እሱ ሌላ፣ እኔ አይመለከተኝም። ምንም ልትሆን ትችላለህ። አንተ ግን ተደበቀ፣ አንተ ለኔ መቅረጽ ከባር ለኔ ነገሮቹን እኮ ለፍቅር ብዬሽ ትቻለሁ። በቃ ለኔ አባት፣ እንቺ ደግሞ ላስረዳከኝ፣ እኔ ልጨርስና፣ አንተ ታወራለህ። ችግርሽ ይቅር ተከተል። ከሷ ጋር ያለኝን ነገር ፈትቻለሁ። አንዴ ያለቀ ጉዳይ ላይ ነው አንተ ገብታ ችግር የፈጠርከው። አንተ ገብታ ችግር በፈጠርከው እስር ቤት ገብቻ አደርኩኝ። ሁለተኛ ተደብቀ ያለ ፍቃዴ ቪዲዮ እየቀረስከኝ ነበረ። የግል ነገር ላይ ገብተ ጓደኛ ልትሆን ትችላለን። ይሄ ስልክን ልክ አለ ገባርለ አንተም አንተም ብትሆኑ ብዙ ነገሬን አበላሽታቸው። አሁን በማዘሯ ፊት ለፊት ሌላ ነገር መናገር አልፈልግም። ባ እሺ ብላችኋት ምናምን ነገር ከእስር ቤት ወጥቻለሁ፣ ግን ልክ አይደለም ያደረጋት አባት እዚህ ጋር ለስርዳሽ ይቅርታ ማለት ነው። አሁን የዛንኛ የቀረጽንበት ምክንያት እውነት ለመናገር እስከ ዛሬ ከኛ በላይ ከኛ በላይ ስለ እሷ ሕይወት ከቤተሰቦቿ እኩል ሲጨነቁ የነበሩ ቤተሰቦች አሉ። ገባ አይደለ? እነሱ ደግሞ ግዴታ የተፈጠረውን ነገር ማወቅ ይፈልጋሉ። የሚያለቅስ እንዳለ። እና እኔ ቪዲዮ በመቅረጽ ነው አንተ የተፈጠረውን ነገር የምታሳያቸው? እና ታድያ። አንተም እኮ ብዙ ልክ ያሉ ነገሮችን አድርጋለህ ነገር። ምናልባት ሊሆኑ ይችላሉ ግን እየፈተሁት ነበር። ልክ ነበርኩኝ። እኔና እሷ ጨርሰን ነበረ። ያ ክስተት ነው።

መጀመሪያ ብቻዬን ነኝ ብለሻል። አይደለም አንተ እያልክ ያለሁት ትወደኛለች ሲጀምር እናንተ ናችሁ እኔ ነው አንቺ፣ ሰላም አንቺ ምን ሰዎች ችግር የለም ያለሽው አገሬ ላይ ነው።

አንድ አንድ ነገር ብቻ ነገር ችግር የለውም። እኔ ሁሉ የምናገረው እኮ ያለው ነገር እዚህ ጋር ታሪኩ ስለማያበቃ ገባህ? እኔ እና እሷ ከዚህ በኋላ ዳግም አንገናኝም። የትኛው በቃ ግን ማለት ነው እኚህ ሁለቱ መታያቸው ላይፌን የበጠበጡ ሰዎች ናቸው። ገባህ? ምን አደረግን ጆሲ፣ በጣም ነው ላይፌን የበጠበጠው እሷ የመጣችው ፍቅሬን ልገልጽ፣ ፍቅሯን ልገልጽ ነበር እኔ ጋር ነገር ማብረር ነው

እኔ አላዳምጣት ወላሂ ማለት ነው። ላያቱን ላልችል ጋባረ እኔ ብትንበረከክ እዚህ ጋር እንዲህ ብትንከባለን አላዳምጣትም። አትጣልካው በኋላ እኔ ቆንጆ ሴት ትድራለሁ። ችግር የለውም። ፍቅር ማለት መላመድ እኮ አንተን ልታቃችል አሁን ካወቀች በኋላ ጊዜ አሳልፋችሁ ወራ ላይ ቢቆጠር ነበረ፣ ግን ልትወዳችል ይሄ ነገር አንተም ብትወል ሌላ ሰው አንተም ብቻ አንተም ዝም ሰው ድንገት ዛሬ ተነስተ ስለዚህ ነገር አይደለም። ስህተት ተፈጥሯል። እግርና እግርም ይጋጫል፣ አይደለም ሰውና ሰው ግጭት ተፈጥሯል። የተፈጠረው ግጭት ላይ ብዙ የተፈጠሩ ኪሳራዎች አሉ። ሰላም ብዙ ነገር አታለች። አንተም ደግሞ አሁን እስር ቤቱ በመግባት ተጎድቻለሁ እኔ በቃ ሞራል የምትነግረው እንዲህ ምናምን ብዙ ነገሮች እያወራት ነው። ስለዚህ እነዚህን ነገሮች ማጥራት የሚቻለው ወደ ሰላማዊ መንገድ ከተመለሰን፣ ከአሁን በኋላ እሷ ጋር ማትደርስ ከሆነ በማዘር ፊት ቃል የምትገባልን ከሆነ በእርቅ ነው። እርቁ ደግሞ የሚፈጸመው እሷን አንተ ይቅርታ ጠይቃት፣ አንተም ደግሞ እሱን ይቅርታ ጠይቀው፣ በእንደዚህ አይነት መንገድ ነው። ስለዚህ በቃ አሁን ምንፈታው ከሆነ እንደዚህ እንፍታው። ስለዚህ ከዚህ በኋላ በማዘሯ ፊት አሁን ምን መሰለህ እኛ የምንፈልገው በማዘሯ ፊት ቃል ገብተህላት ማዘሯ አለች ከዚህ በኋላ አልደርስብሽም ብለህ ቃል እንገባላት ምንፈልገ በመጀመሪያ ደረጃ እኔ ይቅርታ ከማንም በታች ከማንም በላይ ትክክል በዚያ ምና ወንድሜ እንዳለው ምናልባት አለመግባባል መስሎኝም ሊሆን ይችላል፣ ግን በሰዓቱ የተሰማኝ ያ ነበረ። መታፈቅሬ መስሎኝ ላይሆንም ይችላል። ለነበረው ነገር ሁላ በጣም አዝና፣ እናንተንም ከዛ ድረስ እዚህ ስለአንገላችኋት በጣም ይቅርታል። ማዘሯንም ስለአንገላችኋት ይቅርታል፣ እና በጣም ይቅርታል አዝናል

ነገሮች እንደዚህ መፍታት እየቻለ እሱን ደግሞ ላስረዳክ፣ ለኛ ካሜራ መግባን ነበረበት። አዎ ምን መሰለህ ሶሻል ሚዲያ ላይ ነው የምንሰራው። ዩቱብ ላይ በጣም ብዙ የሚከታተሉን፣ የሚጠብቁ በሺ የሚቆጠሩ ሰዎች አሉ። ሰላም ምን ላይ ናት? ጆሲየት ነው ማን ነው ምንድነው ያለውን ነገር ማወቅ ይፈልጋሉ እነዛ ሰዎች። ሰላም አይሰማቸውም። ያለውን እውነታ ካለገር ካለገርናቸው፣ በቃ ሙሉ ላይፋችን፣ ሐዘናችን፣ ደስታችን፣ ሰርጋችን፣ ለቅሷችን፣ ሙሉ ነገራችን ፐብሊክ ነው የኛ ማለት ነው ስለሆነ ያን ነገር ለማድረግ ነው እንጂ ሌላ የተለየ ነገር ነው አስበን አይደለም። ነገር ከዚህ በላይ መጨረሻ ነው። አንተም የምር እኔ ማዘሯን እግዚአብሔር ያክብርልን በጣም እናመሰግናለን። እንዲሁም ደግሞ በፍቅር ነው ሊሆን የሚችለው በቃ እህት አግኝቻለሁ። በጣም ማመሰግን ነው ወንድም ወንድ አግኝቻለሁ። ከዚህ በኋላ በነገራችን ላይ ሐዋሳ የእናንተ ቤት ነው። ይሄ እንደ ቤታችሁ በቃ አንቺ መሰላ ልጅ አግኝቻለሁ ደስ ብሎኛል። እኔም ማዘርዬ ደስ ብሎኛል በጣም እዚህ ስመጣ ሁሌ ጠይቆት አለሁኝ እንደ ቤቴ ነው። ከዚህ በኋላ ምንም አይጨነቁ። ከዚህ በኋላ እርሱ ሁሉም ሰላም ነው። በጣም እናመሰግናለን። በጣም ቴንኪው። ከዚህ በኋላ እንዳልኩ አንተም ያው ነገሩ በሰላም በማለቁ በጣም ደስ ብሎኛል። አንድ ነገር ሲፈጠር ጥሩ ነገር ይዞልን ይመጣል፣ ባለመግባባት ሲሆን መጥፎ ነገር ያመጣል እና እግዚአብሔር ይመስገን ለተፈጠሩ ነገሮች። ሁሉ ነገር አይፈጠር አይባልም፣ ግን እግዚአብሔር ነገሩን አቅለው ነው የሚባለው። እንደዚህ ሰብሰብ አድርጎ ቤተሰብ አድርጎናል። በጣም ደስ ብሎኛል። እኔም ስላቦኳችሁ ደስ ብሎኛል። በጣም እናመሰግናለን። ቤተሰቦቻችን እንግዲህ እስከ ዛሬ ልቅሶ ሀዘኑ ሁሉ ነገር በዚህ መልኩ በደስታ ተጠናቋል። እኛም ሀዋሳ የነበረን ቆይታ በዚህ ያልቃል ማለት ነው። ወደ አዲስ አበባ እንመለሳለን። እጅግ በጣም እናመሰግናለን። እንወዳቸዋለን። ከእኛ ጋር ስትጨነቁ፣ ስታዝኑ፣ ስታለቅሱ፣ ስትከፉ የነበራችሁ በሙሉ እግዚአብሔር በያላችሁበት ሰላማችሁን ያብዛልን፣ ጤናችሁን ያብዛልን። እንወዳቸዋለን፣ እናከብራችኋለን በቀጣይ በቆንጆ ቪዲዮ እስከምንመጣ፣ ከዚህ በኋላ በደስታ ነው የምንገናኘው። በደስታ እስከምንገናኝ እንወዳችኋለን።